እና በጣም በጣም ከምላችሁ በላይ ማሬ ነው። እኔ ብዙ ጊዜ ደጋግሜ ስለሰራሁት ነው። እና ከውጭ ከሚገዙ ቤት ሰርታችሁ ተጠቀሙት። ምክንያቱም ማደን ቤት ዱቄት አለ። በቃ እንደ ልባችሁ ሰርታችሁ ጤናማ የሆነ ምግብ ተመገቡ ማለት ነው። ለጤናችሁ ተስማሚ የሆነ እንጀራ ነው፣ የምር እና እንግዲህ ሰው ባለው ነው፣ ባላችሁ ነገር ተጠቀሙ ብለናል ጋይስ አይደል? ይህን የመሰለ እንጀራ እንግዲህ ቤት ውስጥ መጋገር እየተቻለ ከውጭ መግዛት አላቅም። በዚህ መልኩ እየደረደርኩት ነው ትላላችሁና በዓላት ሲመጡ እንዲሁም ደግሞ ባዘጉት ጊዜ ያማራችሁን ነገር በየስራችሁ ቦታ ሆናችሁ ሰርታችሁ ተመገቡት። የምን ከውጭ መግዛት ነው? እጃችን ሙያ፣ በእጃችን ነው። ምን አስጨነቀን? የምር ግግር አድርገን ብልት ትላላችኋል። የምር እኔ ከጓደኛዬ የተማርኩት በጣም ነው የምትጋግረውና፣ ሞያ ሙያ፣ መልክ ስጠኝ፣ ሙያ ከጎረቤት የሚባለው እውነት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። እንዴናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። በመጀመሪያ ለድምፅ የጠራት እቅርታ ጉንፋን ነገር ይዞኝ ነው። በመቀጠል ለዚህ ቤት አዲስ ካሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። የሚለቃቸው ቪዲዮች እንዲደርሷችሁ ደግሞ የደወል ምልክቷን ማጥቆራችሁን አትርሱ። እንግዲህ ቤት ውስጥ ማዘጋጀውን የምግብ አይነቶች በየጊዜው ይዤላችሁ ቀርባለው ማለት ነው። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ ነው ማለት ነው። ዶችዬ ዛሬ ደግሞ ይዤላችሁ የመጣሁት በማዳም ቤት ሆናችሁ ለምሰሩት እንዲሁም ደግሞ በስደት ያላችሁ እህት ወንድሞቼ ቤት ውስጥ በስራችሁ ቦታ ሆናችሁ መስራት የምትችሉትን ቀላል የሆነ የነጭ ዱቄት እንጀራ አሰራር ነው ማለት ነው። እዚ ጋ እንደምታዩት ዱቄት አለኝ። ይሄ ዱቄት ቁጥር ሁለት ዱቄት ነው እኔ የተጠቀምኩት። እናንተ የፈለጋችሁትን መጠቀም ትችላላችሁ። ቁጥር አንድ መጠቀም ትችላላችሁ። እንደዚሁ እንደኔ ቁጥር ሁለት መጠቀም ትችላላችሁ። ቁጥር ሶስት እንኳን እንትን የሚላ አይመስለኝም። ምክንያቱም ትንሽ ሸርከት ያለ ስለሆነ ማለት ነው። ግን ሚክስ አርጋችሁ ከቁጥር አንድ ጋር መጠቀም ትችላላችሁ። እንደየፍላጎታችሁ ነው ማለት ነው። እኔ አሁን ቁጥር አንድ ማለኝ ነገር ግን የፈለኩት ቁጥር ሁለት ነው ማለት ነው። ስለዚህ ቁጥር ሁለቱን እንደዚህ በምፈልገው መጠን አይነት አዘጋጅቻለሁ ማለት ነው። እዚህ ጋር እንደምታዩት አንድ በትልቁ ማንኪያ ርሾ ተጠቀም ተጠቀምኩኝ ብዙ ግብአቶች አያስፈልጉትም። እንዲሁም ደግሞ ግማሽ እርሾ ማንኪያ ጨምሬበታለሁ ማለት ነው። ሆዶችዬ ብዙ ግብአቶች አይፈልግም፣ እርሾና ጨው ነው የሚፈልገው ማለት ነው። ይሄ የምታዩት ጨው ነው። ከዛ በኋላ ምንድነው ነው እንደየ ሀገራችሁ ወይ ደግሞ እንደየ ሰፈራችሁ ቦታው ሞቃታማ ከሆነ ውሃ በትንሹ ለብ አድርጉት፣ በትንሹ ማለት ነው ቀዝቃዛነቱን እንዲለቅ ብቻ ቦታችሁን እንደየ ቦታችሁ በቃ ለብ ባለ ውሃ በደንብ ባል ሞቀ ውሃ ይሄንን ሊጥ ታቦካላችሁ ማለት ነው። እኔ አሁን በአንድ እጄ ስለማይመቸኝ ካሜራዬን ቁጭ አርጌ በዚህ በምታዩት ማብኪያ በመጀመሪያ ጊዜ በዚህ ቀላቅለዋለውኝ ማለት ነው። እንደዚህ ውሃ ጣብ እያደረግኩኝ ቀላቅለዋለውኝ። እናንተ እንደየ ፍላጎታችሁ እንደየ ቤታችሁ ቤታችሁ በሚገኘው ነገር ኦልሬዲ ዱቄት ብቻ ይኖራችሁ ማለት ነው። ሌላው ሙያ ለእናንተ ትቸዋለሁ። ስለዚህ እንጀራ ከውጭ እየገዛችሁ አትጠቀሙ። የምር ነው የምላችሁ። እኛ ስናውቅ ሀገራችን ላይ እንጀራ ሁለት ሶስት ቀን ካደረ ይበላሻል። እዚህ ግን ሳምንት ሲቀመጥ አይበላሽም። በጤናው ነው ብላችሁ ታስባላችሁ። የምር የሆነ የሚጨምሩበት ነገር አለ። የምሬ ነው ምላቸው፣ አታብዙ። ከውጪ ምግብ አታብዙ፣ ቤት ውስጥ ስሩ። ማዳም ቤት የተለያየ ነገሮች አሉ፣ ዩቲብ ላይ እያያችሁ እሱን ለመስራት ሞክሩ። ስልከው እጃችን ላይ ነው ያለው፣ ለምንድ ነው እኛው ለበሽታ የምንዳረገው? ስለዚህ ውዶችዬ፣ እንደዚህ በአንድ እጄ እቀው እየተሽከረከረ ነው። ነገር ግን በመሀል በመሀል ስልኩን ቁጭ አርጌ በደንብ መተዋለውኝ ማለት ነው። በደንብ ምክንያቱም በደንብ ካልተመታ እንትኑ ፍስክፍስክ ማለት ወይም ደግሞ የመበጣጠስ አቅም ይኖረዋል፣ እንጀራው ማለት ነው። ስለዚህ ማ ውዶችዬ ካሜራ ንቁጭ አርጌ እንዲህ ካቀጠንኩትኝ በኋላ በጣም ረዥም ጊዜ እንትንበሉት እሹት፣ ወይም ደግሞ ምቱት፣ በምትጠቀሙት እቃ ማለት ነው። ይሄን እኔ አሁን በዚህ በጭልፋ መጠኑን እንትን ብዬዋለሁ ማለት ነው እንዳይቀጥን እንዳይወፍር በኋላ ሲቦካ ለመጋገር ስንፈልግ ውሃ አንጨምርበትም። ውሃ ከጨመርን አይኑ ድምስስ ነው የሚለው ማለት ነው። ስለዚህ ከአሁኑ ነው በመጠኑ ማብኳት ያለባችሁ እና እኔ አሁን በእንደዚህ አይነ መልክ አቅጥኜ አለውኝ። ይህን ደግሞ ከሶስት ሰዓት በላይ ነው ማስቀምጠው ወዶችዬ ከሶስት ሰዓት በላይ ሽፍን አርጌ ወይም ደግሞ ባለኝንትን ከድኜ ከሶስት ሰዓት ቆይታ በላይ አስቀምጡት። ትንሽ ነው ከተባለ ሶስት ሰዓት አስቀምጡት፣ በደንብ እንዲቦካ ማለት ነው። እንዲቆመጥጥ ታቃላችሁ። የሀገራችን እንጀራ ቁምጠጥ ሲል ነው የሚያምረው ማለት ነው። ከወጥ ጋር ሲበላ የሆነን ጣዕም የሚኖረው ስለዚህ ከሶስት ሰዓት ቆይታ በኋላ በእንደዚህ አይነት መልኩ ቦክቶልኛል ማለት ነው። አያችሁ፣ ሶስት ሰዓት ነው ያቆየሁት። እኔ የመጀመሪያ ጊዜ አይደለም። በነገራችን ላይ ብዙ ጊዜ ቤት ውስጥ አዘጋጃለሁ። የኢትዮጵያ በዓልን ስናከብር ማለት ነው። በዓል ሲመጣ ከውጭ እንጀራ እንገዛ፣ ከስንት አንድ ብንገዛ ነው እንጂ ቤት ነው የምናዘጋጀው። ምክንያቱም የሆነ በልታችሁ ራሱ በቃ የሆነ ሰላም ታገኛላችሁ። ስለዚህ ከዛ በኋላ ይሄውና እንደዚህ እንደምታዩት ቆንጆ የሆነ እንጀራ እየጋገርኩኝ ነው ማለት ነው። ያው በአንድ እጅ አይመችም። አንዳንዴ ቁጭ የቁጭ አርጌ ስታንድ ላይ ሳደርግ፣ አንዳንዴ በራሱ እየወደቀብኝ ስልኩ ማለት ነው። ስለዚህ እንደዚህ አርጌ ዋለ ማለት ነው። ጠጋ ያለው ስታንድ ላይ ስላደረኩት ነው። ወደ ላይ እንትን ካለ ስላለ ማለት ነው። እና እንደዚህ በሚያምር ሁኔታ እንጀራዬን እየጋገርኩ ነው። መቼ ማየት ማመን ነው። የምሬ ነው ምላችሁ። እና አትግዙ፣ ከውጪ አትግዙ በቃ ባላችሁ በተመቻቸላችሁ ጊዜ ውስጥ ጋግሩ። እድሜ ለዩቲዩብ፣ ከዩቲዩብ ላይ እያያችሁ ጋግሩ፣ ተጠቀሙ። የምሬን ነው ምላችሁ። በጣም ቆንጆ የሆነ እንጀራ ነው የጋገርኩት ማለት ነው። ይሄ የመጀመሪያው ነው የተቆረሰብኝ ማለት ነው እንጂ በጣም ቆንጆ እኔ ነኝ ያለ እንጀራ እንደዚህ እንደምታዩት ጋግሬዋለሁኝ ማለት ነው። እንደዚህ እንደዚህ እያልኩኝ እየጋገርኩኝ ተጨርሰዋለሁ ማለት ነው። ለዚህ ደግሞ ወጥ ይሰራል ምናምን ነገር ቲማቲም ይቆረጣል ትላላችሁ። ምስር ወጥ ስትፈልጉ፣ ድንች ወጥ ስትፈልጉ፣ ጥቅል ጎመን ስትፈልጉ፣ በቃ ብቻ ቤቱ ያፈራው ማለት ነው። ገባችሁ? ማዳም ቤት የጠፋ ነገር የለም። ስለዚህ ሰርታችሁ ተጠቀሙ። ለዛሬ ያሳየዋችሁ እንጀራ ይህን ይመስላል። እኔ ከዚህ በፊት ብዙ ጊዜ ደጋግሜ ደግሜ ደጋግሜ ስለሞከርኩት ነው ዛሬ ለእናንተ ለማካፈል ወደዚህ ይዤላችሁ የመጣሁትኝ ማለት ነው። እንደወደዳችሁት ተስፋ አለኝ። ሞክሩት፣ ተጠቀሙት፣ ብሉ እላችኋለሁ። ለቤቱ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷ ማጥቆራችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ይሄን ውብ የሆነ እንጀራ አስተያየት ስጡት። የብር እንዴት አባቱ እንደሚያምር ማለት ነው እና ወዶች እጅግ አድርጌ አመሰግናለሁ።